ቤት ስታሰራ የነበረችው ወደ ውጭ ደግሞ የላከቻት እሷ ናት። ሁለተኛዋ ደግሞ እዛ ጉልበቷን ስትበዘብዝ የነበረችው ቴስት ኦፍ ኢትዮጵያን ሬስቶራንት ነው። የእሷን ሁለቱም እንዴት ይደርሳል የሚል ነገር ነው። በሁለቱም ላይ አሁን የፍርድ ቤት ትእዛዝ አውጥተናል። ልኬ ልሻለሁ የአንደኛዋ እዚሁ እንዲሰጣት እዚሁ ባ ስላለች ኢትዮጵያ ውስጥ ስላለች፣ የአንደኛዋ ደግሞ ውጭ ያለችው በውጭ ጉዳይ ሚኒስቴር በኩል እንዲደርሳት ተደርጓል። እና ይህንን የደረስንበት ስለነሱ ስትጨነቁ የነበራችሁት ያለው ፕሮግረስ ይሄ ነው። ስለዚህ እልክልሻለሁ በዋትሳፕ ሽን ቼክ አድርጊው የሁለቱንም እንደውም ክሱም ደግሞ የእርስቲ ወደ በ11 ሚሊዮን ነው እንግዲህ የተጠየቁት ስለዚህ ሁኔታውን እየተከታተልን እናደርሳችኋለን ማለት ነው። በጣም በጣም የእርስቲም ጉዳይ በሕግ በመያዙ ሕግ ጉዳዩን በመጀመሩ እጅግ በጣም ደስተኛ ነን። ፍትህ ማግኘት አለባት እንደምታገኝም እናምናለን። እናም የፋንት የፋንትሽን ግን በቃ እንዴት እንደሚያሳዝነኝ ልብሽን እንዴት እንደሚረብሽሽ ልነግርሽ አልችልም። አብረን እየሄድን ከኛ ጋር ትሄዳለች። ንፋስ በዛ በብረት ውስጥ ሲገባባት ያስራት እና በጣም ያጣድፋታል። የዛን ጊዜ ነፍስ ውጭ ነፍስ ግቢ ነው እና አላቅም። እንኳንም በቃ ስልሽ እንኳንም ረድዋት፣ እንኳንም ከጎናዋ ሆንኩኝ የምለው የፋንትሽን ነው ሌሎችም የርስቲም እንደዛ ሆኖ እያለ ያው ኖርማል የምትረጃቸው የሌቦች የግፈኞች ምናምን ማለት እናያለን። ግን የእሷን ለየት የሚያደርገው በጭንቀቷ ውስጥ አብረሽ መሆን ነው። እንደዛ ስትጨነቅ እያየሽ የራስሽን አስተዋጽኦ ማድረግ ቀላል ነገር አይደለም። ሁለተኛ የአንቺን ቤተሰቦችን ማመስገን እወዳለሁ። እንዳልሽው ነው ቅድም ከጠየቅናቸው የሚያስፈልገው የዚህ ያህል ብር ነው ተብሎ፣ ከዛም በላይ ሁሉም ተረባርበው የሚያደርጉትን ነገር ተጠይቀው በተጠየቁት ሁሉ እኔ ብለው ሁሉም ተረባርበው የሚያደርጉትን በጣም ልናመሰግ በእርግጥ አያያዝ አንቺ ነች። እነዚህ እዚህ ያሉትን በሙሉ ሌሎችም ቦታ ይሄዳሉ አምነው አንቺ ጋር የተቀበልሽውን ነገር ታሳካለች፣ እስከ መጨረሻው ትከታተላለች ብለው ስለሚያስቡ ነው አንቺን የምንጠይቂያቸውን ነገሮች ሁሉ የሚያደርጉትና ከልብ ልናመሰግናችሁ እንወዳለን። በምንም በምንም እኛም ከጎናችሁንን አምነንም የምንቀበለው የሀቢባ ቤት ሲሆን ነው ብለን ብዙ ጊዜ በተለያዩ መንገዶች እንገልጻለን። እና አቡዬ ለሶሻል ሚዲያው ድምቀት ለሶሻል ሚዲያው ፍትህ ማግኛ የሶሻል ሚዲያው ቅመም እንደምልሽ ሁሉ አዛሬ ደግሞዋለን። በርችልን። የርስቲን ጉዳይ ደግሞ እስከ መጨረሻው እንሄዳለን። ሁለቱም መጥተዋል። በነገራችን ላይ ከዚህ በፊት እንትን የነበረው ግን አካሄዱ የተለያየ ስለሆነ ከርስቲ ጋር መያያዝ አልቻለም። ሰምተሻል? ስምንት ዓመት ነው ዘጠኝ ዓመት የሰራችውም ያቺ ታመመችውም። ቤተሰቦች ግን እንደ ርስቲ ባለ ሙሉ መረጃ አይደለችም አይደል? ያ ነው ችግሩ ላይ አቡዬ ከዋትሳፕ ልክ ልሽ ያለው ከፈለግሽ ለጥፊው፣ አሳያቸው እዚህ ያሉ ቤተሰቦችሽም። የርስቲ ብቻ በ11 ሚሊየን ብር ነው የተጠየቀችው። የርስቲን ጉዳይ በ11 ሚሊየን ብር ትእዛዙ የሚደርሰው በውጭ ጉዳይ ሚኒስቴር በኩል ነው። እዚህ ያለችውን ነገ ወር ዛሬ ያደርሳሉ እንግዲህ ይሄ ነው። ውጤቱን ደግሞ እየተከታተልን ጋይስ። እንደዚህ ማህተም ያለው ማን የዚችን ተበዳይ ድምፅ ለመደበቅ በጣም ለፍተዋል። እዚህ ቲክቶክ ላይ እኔ ስም መጥቀስ አልፈልግም፣ ግን ቁጭ ብለው ለሀብታም፣ ለሬስቶራንት ባለቤት በተከፈላቸው ቁጭ ብለው የዚችን ምስኪን ድሃ ላይ በደል ለመደበቅ በጣም በጣም ተለፍቷል። የሬስቶራንቱን ስም ለማጽዳት ለምን? ህሊና ቢሶች ሆዳደሮች፣ ለገንዘብ ነው፣ ለሆዳቸው ነው የሚያድሩት ለከፈላቸው ነው ድምፅ የሚሆኑት እንጂ ለሀቅ ለተበዳይ አይደለም። እኔ ሁሉ ዋጋ እየከፈልኩ ያለሁት አምስት አካውንት ተዘግቶብኝ፣ ይ ስድስተኛ ነው። ዛሬ ጠዋት ሰባ መቶ ምናምን ሺህ ፎሎ ያለው አዲስ አካውንት ተዘጋብኝ። ዩሲ ለምን? ለሀቅ ስለምቆም ብቻ ከተበዳይ ጋር ስለምቆም ብቻ። እነሱ ሆዳደሮች ናቸው። ተከፍሏቸው የርስቲን በደል እያወቁ ከነ ዩኒፎርማ፣ በጣም ደግሞ የደነገኝ ከነ ዩኒፎርማ ካፌ ውስጥ ያዥልኝ፣ አንዴ ቡናውን ተብላ፣ አንዴ ያዥልኝ ተብላ ፎቶ ሆን ተብሎ፣ ፐርፐዝሊ፣ ኢማጅን ኢትዮጵያዊ ማዳማችሁ ሞል ይዛችሁ ሄዳችሁ በዩኒፎርማችሁ ከነ ከነ ቆሻሻችሁ ሳትታጠቡ፣ ልብስ ሳትቀዩ፣ ሞል ይዛችሁ ሄዳ ስታርባክስ ገብታ ኮፊ ገዝታ አንዴ ያዥሊኝ ትንሽና አሲዛሽ ፎቶ ታነሳሽ። ማን ኢማጅን ያንን ፎቶ እዩ፣ ስታርባክስ ኮፊ ትጋብዛት ነበር ተብሎ እነ ሆዳደር ቤታቸው ለጠፋውት እዩ ለህዝቡ እዩ ስታርባክስ እኮ ኮፊ ትጋብዛት ነበር፣ ከደግነቷና ከጥሩነቷ ብዛት ይባልላቸዋል። እዩ ይኸው እኔ ከደግነት የተነሳ ስታርባክስ ወስጄኩ ቡና ሰራተኛዬን ማጠጣ ነኝ ብላ ለሆዳደር ልካ፣ እሱ ለጥፎ ለግፈኞች ያለ ደሞዝ የሰው ጉልበት ለሚበዛ በጣም ነው የገረመኝ። እሱንም አይቸው ነበር እና። ኬክ ስትቆርስ ምናምን ነገር ብሎ ያ እንግዲህ እንዳልሽው ነው። ሰርቶ ተጽዕኖ መፍጠር ሲያቅትሽ ከሌባና ከግፈኛ ጋር ተወገኝና የሆነ ነገር ራስሽ እንትን ለማድረግ የሚሰሩትን ጠልፎ በመጣል ምናምን ነገር መልካም የሚሰሩትን ጭቃ በመቀባት ለመታወቅ የሚሞክሩ ባህሪም ነው ብዬ ነው የማስበው። ስለዚህ በርችልም በእውነት አቋን ሳታገኝ ዝም አንልም። ስፔስ ታደርጉ እና ኤፍ ኤ ኤም አይ ኤል ዋይ ሃቢባ ፋሚሊ ሰላም ቤተሰብ። ይኸው የእርስቲ ጉዳይ እዚህ ላይ ደርሷል። ደስ ይበላችሁ። ገንዘባችሁ ላዋጣችሁ ሁሉ ለእሷ ድምፅ ለመሆን ቪዲዮውን ሼር፣ ዲዩት፣ ሪፖስት ያደርጋችሁ በሙሉ በአቅማችሁ በጉልበታችሁም በገንዘባችሁም ለእሷ ድምፅ የሆናችሁ በሙሉ ደስ እንዲላችሁ ነው፣ እንድታዩት ነው። አመሰግናለሁ።